በዚህ በሀያ አንደኛው ክፍለ ዘመን በተለይ ሴት ልጅ የግድ ማወቅ ያለባትና ልታዳብራቸው የሚገቡ የዘመናዊነት ስዕብናዎች ማወቅ አለብሽ። ይህን ስትገነዘቢ በተለይ ከጊዜው ጋር የመሄድ የምትፈልጊውን ነገር በጅሽ የማስገባት በተለይ የፍቅር አጋር ሊሆን ይችላል ስራም ሊሆን ይችላል በተለይ ከዛም ሲያልፍ ደግሞ በማህበራዊ ኑሮሽም የተሳካና የተስተካከለ ኑሮ ለመኖር የሚረዱሽን ባህርያቶች ማዳበር አለብሽ። ይህን ባህርያቶች በምታዳብሪበት ጊዜ አንቺ ዘመናዊ ሴት ለ መሆን ብቁ ትሆኛለሽ። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ የሆኑ ውድ ቤተሰቦቼ እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬው መልእክታችን ከመቀጠላችን በፊት ወይም ቪዲዮ ላይክ በማድረግ ቻናላችንም ደግሞ ሰብስክራይብ በማድረግ እንድትጀምሩት ከወዲሁ ጋብዛችኋለሁ። መልካም ቆይታ። ዘመናዊ የሆነች ሴት በተለይ ከዘመኑ ጋር መራመድ የምትችል ሴት የመጀመሪያው ሊኖራት የሚገባው ባህሪ በራስ መተማመን ያላት ሴት መሆን አለባት። በራስ መተማመን ያላት ሴት መቼም ቢሆን ዘመን አያልፍባትም፣ ነገር ግን ከዘመኑ ቀድማ ትገኛለች። ይህም በምታደርግበት ጊዜ ሰዎችን በማክበር ሊሆን ይችላል። በራሷ ያላት ሰልፍ ኮንፊደንስ ሊሆን ይችላል። በምታደርገው ማህበራዊ ግንኙነቶቿ ሁሉ እርሷ የምታሳየው በራስ መተማመን በሌሎች ዘንድ እንድትፈለግና እንድትወደድ ሊያደርጋት ይችላል ማለት ነው። ስለዚህ በራስ መተማመን ይሄ ዘመናዊነት በዘመናዊነት ብቻም የሚለካ ነገር አይደለም አልፎ የሚሄድ ነገር ስለሆነ በራስ መተማመኗን ያዳበረች ሴት ሌሎችን ለመምሰል ጥረትን አታደርግም። በተለይ ደግሞ የእሷን ኮንፊደንስ ከሚያወርዱ ነገሮች ትርቃለች። ራሷን አፕግሬድ ለማድረግ ሁልጊዜ ትጠራለች። ምንድን ነው የምትገነዘቡ፣ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም የሚለውን አስተሳሰብ አእምሯ ላይ ትቀርጻለች ማለት ነው። ስለዚህ ልዩ መሆኗን ትረዳለች። ይቺ በራስ መተማመኗን የገነባች ሴት ከሌሎች ሴቶች የተለየ በመሆኗ ሰልፍ ኮንፊደንስ ይሰማታል። ራሷን ደግሞ ከሌሎች ሰዎች ጋር አታወዳደርም። ምክንያቱ እርሷ እየተለየች መሆኗን ስለምትረዳ ባላት ስብዕና ባላት ሰው አክብሮት ለራሷ ለምትሰጠው ጊዜ ለስራው የምታሳየው ዴዲኬሽን ወይም ደግሞ መሰጠት ከፍተኛ ነው ማለት ነው። ታዲያ ይቺ ሴት ዘመናዊ ሴት ነው። በራስ መተማመኗት በልክ የምታደርግ ራሷን የምትጠብቅ ሴት ትሆናለች። ከዚህም በፊት ብያቸዋለሁ በራስ መተማመኗን የገነባች ሴት ስብዕናዋን የገነባች ሴት ወንድ ልጅን በቀላሉ ትስበዋለች ሳያውቀው በእርሷ ፍቅር መውደቅን ይጀምራል ምን አይነቷ ሴት ይቺ ዘመናዊ የሆነቿ ሴት በራስ መተማመኗን የገነባች ሴት ይቺ በራስ መተማመን የገነባች ሴት ደግሞ እንዲሁ ዝም ብላ የምትኖር አይደለም ሁለተኛ ላይ ማዳበር ያለባት ነገር አላማ ያላት ሴት ናት በአላማዋ የምትመራ በእቅዶች የምትመራ አይነት ሴት ናት በተለይ ዘመናዊ ሴት

ይህም በምታደርግበት ጊዜ ማንኛውም ሰው ወደ ሕይወቷ የሚመጣው እርሷ በምታስቀምጠው የሕይወቷ ዲዛይን ወይም ደግሞ ፕላን ውስጥ ነው የሚሆነው ማለት ነው። ምክንያቱም ሁሉንም ነገር እንደ ዱብዳ አትቀበልም። በዓላማዋ ነው ሕይወቷን የምትመራው። ምን ማድረግ እንዳለባት ቀጥሎ፣ ምን ማስከተል እንዳለባት በትክክል እቅዶቿን የምታውቅ ሴት ናት። ይህን ደግሞ ተግባራዊ የምታደርግ ሴት ወንድ ልጅን የመሳብዋ አቅም ከፍተኛ ነው የሚሆነው። ስለዚህ ከብዙ ሴቶች የተለየ ሴት መሆንሽን ማሳወቅ አለብሽ። በዓላማ የምትመሪ ሴት መሆን አለብሽ። ምክንያቱም ደግሞ ማንኛውም ሰው ወይም ደግሞ ማንኛውም ጓደኞችሽ ሊሆኑ ይችላሉ በዙሪያ ያሉ ኢቭን፣ ቤተሰቦችሽ ራሱ ሊሆኑ ይችላሉ። አንቺን እንደፈለጉ ሊነዱሽ አይገባም። በዓላማ ሊሆን ይገባል። በእርግጥ ይሄን ከሌሎች ከታላላቆችሽ ለእኔ ምሳሌ ይሆኑልኛል ብለሽ ከምታስቢያቸው ሰዎች ምክርን ወይም ደግሞ ተግባርን አትቀበይ ማለት አይደለም እነርሱን አጣጥለሽ ብቻ በቃ በራስሽ ተመላለሽ እያልኩኝ አይደለም። ምክንያቱም አንዳችን ከሌላችን እየተማማርን ስለምንሄድ ነው፣ ምክንያቱም ሙሉ የሆነ ሰው ስለሌለ። ነገር ግን ደግሞ የሚጠቅምሽን ነገር ፕላን ማድረግ ያለብሽ አንቺ ነሽ። ኢቨን በሰሞኑን የተዋወቅሽው ልጅ ምንድን ነው እስከ መች ደረጃ ነው እስከ ምን ሌቭል ነው ከአንቺ ጋር መቆየት የሚችለውን የሚለውን ነገር ማጤን አለብሽ፣ ፕላን ማድረግ አለብሽ። ዘመናዊ የሆነች ሴት ደግሞ በዕቅድ የምትመራ ሴት ትሆናለች። ስለዚህ አንደኛ በዕቅድ መመራትሽ የምትወጂው ወንድ ወደ ህይወትሽ እንዲመጣ የምታደርጊበትን መንገድ ነው። ሁለተኛ ደግሞ በየዕለት ተዕለት ማህበራዊ ኑሮች ላይ የተሳካና ከአንድ ደረጃ ወደ ሌላ ደረጃ ከፍ እያልሽ የምትሄጅበትን መንገድ ማበጀት ትቻለሽ ማለት ነው። ለፍቅር ግንኙነት ብቻ አይደለም እቅድ አስፈላጊ የሚሆነው። በዓላማ መኖር በጣም አስፈላጊ ነገር ነው። አላደለ የምትኖሪ እኮ ለወንድ አይደለም ማለት ሁላችንም የምንኖረው ለዓላማችን መሆን አለበት በዚያ ዓላማ ውስጥ ነው ወይ ሴት ወይ ወንድም ደግሞ ወደ ህይወታችሁ የሚመጣው ስለዚህ ምን ምንድነው ማድረግ ያለብሽ መኖር ያለብሽ ዓላማሽን ትኩረት በማድረግ ነው ስለዚህ ዘመናዊ የሆነች ሴት ደግሞ አላማ መር የሆነ ህይወት አላት ሌላኛው ዘመናዊ ሴት ማዳበር ያለባት ስብዕና ምን አይነት ነው ብለን ከተመለከተን የምትናገረውን ነገር ጠንቅቃ የምታውቅ ሴት ትሆናለች። በተለይ አሁን በቴክኖሎጂም ሊሆን ይችላል በተለያዩ አይነት ጉዳዮች በጣም ህይወት እየከበደ ወይም ደግሞ እየጠነከረ የሚሄድበት ዘመን ላይ ነው ያለ ነው። ስለዚህ ደግሞ ንግግሯን የምትናገረው መጥና ነው የምትናገረው። በተቻላት መጠን ንግግሯ ከዝምታዋ ሲሻል ብቻ ነው ንግግሮችን መናገርን ፈቃደኛ የምትሆነው። ስለዚህ ለምትናገረው ነገር ደግሞ ራሷን ተጠያቂ ታደርገዋለች። እንቅቃስ ስለምትናገር ኃላፊነት ትወስዳለች። ስለዚህ ዝም ብላ አትዘባርቅም፣ የሆነውም ያልሆነውንም ነገር አንድ ላይ አምጥታ አታቦካውም። መጥና ትናገራለች፣ ቫሊዩ ተሰጠዋለች። ለምትናገራቸው ንግግሮች ጊዜና ታይም አላት። ስለዚህ ዘመናዊ ሴት መሆን የምትፈልጊ ከሆነ በተለይ ደግሞ ለምትናገሪያቸው ቃላቶች ጥንቃቄ ማድረግ አለብሽ። ሁላችንም እንደምንስማማው ተምረንም እንዳደግ ነው ቃላቶች በጣም ኃይል አላቸው። ወርዲስ ፓወር አይደለም ይባል ቃል በጣም ከፍተኛ ኃይል ይችላልለሁ ኢቨን ብዙ ነገሮችን መስራት የምንችለው እኮ በቃላት ነው አደለ? የተጎዱትን የምናነሳበት ንግግራችን ሊሆን ይችላል። ብቻ በምን ልበላችሁ፣ ብዙ ነገሮች የሚስተካከሉት ወይም ደግሞ የሚወድሙት ከሰዎች አፍ በሚወጡ ንግግሮች ወይም ደግሞ ቃላት። ስለዚህ ንግግሮች ሌሎችን ሰዎች ወይም ደግሞ ሌላ ወንድ እንዳይጎዳ ጥንቃቄን ታደርጋለች። ላላት ማህበራዊ ግንኙነትም ትጠነቀቃለች ማለት ነው። ስለዚህ የተመጣጠነ ወይም ደግሞ የተመጠነ ንግግርን መላበስ አለብሽ። እንዲሁ ዝም ብሎ ስለሆነው ሀሜትን ማውራት ስለአንዱ ከፍታ ስለ አንዱ ዝቅታ እያወሩ ጊዜን ማቃጠል አይደለም። ንግግር የተመጠነ መናገር ሲገባሽ ብቻ ለመናገር ዝግጁ መሆን አለብሽ። ስለዚህ ዘመናዊ የሆነች ሴት ለንግግሮቿ ቁጥብ የሆነች ሴት ነች። ሌላኛው ዘመናዊ ሴት የምታዳብራቸው ባህሪያቶች ደግሞ ራሷን ትንከባከባለች። ራስን መንከባከብ እጅግ በጣም አስፈላጊ ነገር ነው። የራስን ንጽሕና መጠበቅ፣ ራስን መንከባከብ፣ ጸጉር፣ ሽቶ ሊሆን ይችላል። የምትለብሻቸውን ልብሶች፣ የምትጫማቸውን ጫማዎች በንጽሕና መያዝ እጅግ በጣም አስፈላጊ ነው። በተለይ ከኮስሞቲክስ በአብዛኛው ጊዜ የምትጠቀሚ ከሆነ ማታ ማታ ስትተኝ እነዚያን ነገሮች አጽድተሽ ወይም ደግሞ ተጣጥበሽ ማድር ይኖረብሻል ማለት ነው። ቃል የለብሽም። በእርግጥ ሰዎች ፊት ለመታየት ብዙ ነገሮችን እንደምትጠቀሚ ሁሉ ለራስሽም ቫልዩ መስጠት አለብሽ። ሁሉ ነገር እኮ አይጠቅምም አይደለም። በእርግጥ ለጥቂት ጊዜ ሊያሳምርሽ ልትዋቢ ከማንንም ሰው ለመሳብ ትጪ የሆነ ነገር ግን እነዚያ ውስጥ ያሉ እነዚያ ኮስሞቲክስ ውስጥ ያሉ ኬሚካሎች ደግሞ ከጊዜ በኋላ ሊጎዱሽ ሊሆኑ ስለሚችሉ ሜይ ቢ አለርጂክ ሊፈጥሩብሽ ስለሚችሉ ጥንቃቄ ማድረግ አስፈላጊ ነው። በእርግጥ ሁሉንም ነገር በልክ ማድረግ በጣም ጥሩ ነው። ይቺ ዘመናዊ ሴት ደግሞ ንጽሕናዋን ወይም ደግሞ ራሷን በደንብ ትጠብቃለች ምክንያቱም ሰው አየኝ ያላልየኝ የሚለው ነገር ለእርሷ ቫሊዩ አይሰጥም ማለት ነው። ለራሷ ሲትል ግን ራሷን ትጠብቃለች፣ ራሷን ትከባከባለች። ያልሆኑ ያልተመጣጠኑ በቀያ ከዚህም ከዚህ የሆኑ ምግቦችን ዝም ብላ ትበላ መጠና ትበላለች። ለቅርጿ ወይም ደግሞ ላላት የሰውነቷ አቋም ትጠነቀቃለች፣ ምክንያቱም ለራሷ ሰውነት ቫሊዩ ስለምትሰጥ፣ ለሰውነቶቿ ወይም ደግሞ ለአካላቷ ቫሊዩ ስለምትሰጥ እንዲሁ ያገኘችውን ሁሉ እየበላች ራሷን አትጎዳም። ወይም ደግሞ ራሷን ለውፍረት አሳልፋ አት ተሰጠ ማለት ነው። ታዲያ ይቺን ዘመናዊ ሴት መሆን የማይፈልግ ሴት ያለ አይመስለኝም። ነገር ግን ይሄ ምንን ይፈልጋል? ራስ ላይ መስራትን የሚፈልግ ጉዳይ ነው። ሌላኛዋ ዘመናዊ ሴት ደግሞ ልታዳብራቸው የሚገቡ ባህሪያቶች ሁልጊዜ ጊዜ ራሷን ታስተምራለች ሁል ጊዜ ትማራለች በእርግጥ ህይወት ብዙ ትምህርት ቤት ናት ይባላል አይደል ተምረን የማንመረቅባት ትምህርት ቤት ናት ህይወት ነገር ግን ደግሞ ሁላችንም አንዳችን ከአንዳችን የምንማማር ሰዎች ስለሆነ ሁልጊዜ ጊዜ ራሷን አፕግሬድ የምታደርግ ሴት መሆን አለባት ያቺ ዘመናዊ ሴት ናት የምንለው ስለዚህ ሁሌ ጥረትን ታደርጋለች ወይ ትምህርት ቤት ገብታ ትማራለች ወይ በኦንላይን ትማራለች ወይ ደግሞ እራሱ ራሱ ትማራለች ወይ ከስህተቶቿ ትማራለች፣ ከጎረቤቷ፣ ከምታያቸው፣ ከማህበረሰቡ ውስጥ ከቤተሰቦቿ ተጽዕኖ በእነዚህ ሁሉ ነገሮች ትማራለች ማለት ነው። በተለይ ደግሞ የምትፈጥራቸው ስህተቶች እርሷ ወደ አልሆነ ዳሬክሽን ይዟት መሄድ እንዳለበት ወይም ደግሞ ወደ ተለየ መንገድ ይዟት እየሄደ ከሆነ የሚሰማት ከሆነ ከዛ ስህተቷ ለመማር ራሷን ታዘጋጃለች ማለት ነው። ሁሉ ጊዜ ራሷን ታስተምራለች። ምናልባት በትምህርት ክህሎት ሊሆን ይችላል። አሁን ካለ ከያዘችው ዲፕሎማ ዲግሪ ለመያዝ ከዲግሪም ሲያልፍ ስ ዲግሪ ከዛም አልፎ ለመጥረትን ማድረግ ኢቨን የቤት ውስጥ የምግብ ማብሰል ሞያን ከሌላት ሞያን ለመማር ጥረትን ማድረግ ምክንያቱም ከአንድ ቀን ሁለተኛው ቀን የተሻለ እድል ይዞልሽ ስለሚመጣ ነው ማለት። ስለዚህ ዘመናዊ የሆነች ሴት ከዘመኑ ጋር አብራ የምትሄድ ሴት ነች። ሁላችንም እንደምናውቀው ከዚህ ሀ ዓመት በፊት ወደኋላ ተመልሰን ስንመለከት ቴክኖሎጂ አሁን እንዳለንበት በ21ኛው ክፍለ ዘመን ብንልም ራሱ በተለይ አሁን በ2020 ወደዚህ የምናያቸው የቴክኖሎጂ ፈጠራዎች እጅግ መራቀቃቸው በጣም የሚያስገርም ነው። ስለዚህ በድሮ 15 ዓመቱ እስኪል የምትመላለሽ ከሆነ ዘንድሮ እየተሸወልሽ መሆኑን ሊገባሽ ይገባል። ስለዚህ ራስሽን አፕግሬድ ማድረግ አለብሽ መማር አለብሽ። ምክንያቱም ምግብን የምግብ አበሳሰል ራሱ ማወቅ አንድ ትልቅ ነገር ነው አይደለ? ራሱን የቻለ ትልቅ የሆነ ትልቅ የሆነ ሳይንስ ስለሆነ ሌላኛዋ የዘመናዊ ሴት መገለጫዎች ወይም ደግሞ ስብዕና የምንለው ነገር ከፈጣሪዋ ጋር ያላት ሪሌሽንሽፕ ወይም ደግሞ ያላት ግንኙነት ጥሩ ይሆናል ማለት ነው። ፈጣሪዋን የምትፈራ ሴት ትሆናለች። ሌሎችን የምታከብር፣ ለሌሎች ሰዎች የምታዝን፣ ለሌሎች ሰዎች ያላትን ነገር ለማካፈል ጥረትን የምታደርግ፣ ፈጣሪዋን ሁልጊዜ የምትለምን ጥሩ የትዳር ሕይወት እንዲሰጣት ጥሩ ከሰዎች ጋር ማህበራዊ ግንኙነቷ ውስጥ ባላት ኑሮ የተሻለ ኑሮ ለመኖር የሚያስችላል አቅም ለማግኘት ከፈጣሪዋ ጋር ያላት ቁርኝት ወይም ደግሞ ያላት ግንኙነት እየጠበቀ ይሆናል ማለት ነው። ምክንያቱም ከአንዱ ዘመን ወደ ሌላው ዘመን ስትሻገር ከፈጣሪዋ ጋር ያላትን ግንኙነት የማታቋርጥ ሴት ያቺ ዘመናዊ ሴት ናት ማለት እንችላለን። ሌላኛዋ የዘመናዊ ሴት መገለጫዎች ወይም ደግሞ ስብዕናዎች ናቸው ብለን የምናስበው ነገር ውሎዋንና ጓደኞቿን የምትለይ ሴት ትሆናለች ማለት ነው። እንዴት የት መዋል እንዳለባት ከማን ጋር መዋል እንዳለባት እንዴትስ አድርጋ ውሎዋን ማስ ማስተካከል እንዳለባት ጠንቅቃ የምታውቅ ነች ማለት ነው። ምክንያቱም የእርሷን ዓላማ ወደኋላ ከሚጎትቱ ጓደኞቿ የምትሸሽ ሴት ትሆናለች። ከእርሷ ሀሳብ ጋር ተቃራኒ የሚቆሙ ጓደኞቿን ትሸሻለች። ምክንያቱም የእርሷን ዓላማ ወደኋላ ለማስቀረት ጥረትን ከሚያደርጉት ሰዎች በተቻላት መጠን ለመሸሽ ወይም ደግሞ ለመራቅ ጥረትን ታደርጋለች። ውለዋን ትለያለች። ቫሊዩ ተሰጠዋለች። እንዲሁ በከንቱ አይደለም የምትለው የሆነ ነገር በህይወቷ ላይ በቃ አዲስ ነገርን አዳ አድርጋ ወይም ደግሞ ጨምራ ማለፍን ትፈልጋለች። በተለይ የምትመርጣቸው ጓደኞች ከእሷ ጋር ተስማሚ የሆነ ሀሳብን ያላቸው እርሷን፣ የሚደግፉ ሀሳቦቿን የሚደግፉ እቅዶቿን እንድታከናውን መንገድ ከሚከፍቱላት ሰዎች ጋር ውለዋን ታደርጋለች። በእነዚህ ሰዎችን መከበብን ትፈልጋለች። ነገር ግን ደግሞ ከዚህ በተቃራኒ ከቆሙ ሰዎች ወይም ደግሞ ጓደኞቿ ትርቃለች። በተለይ በሱስ ውስጥ ያሉ ጓ ከጓደኞቿ ለመራቅ ጥረትን ታደርጋለች፣ በተቻለት መጠን ከዛ እንዲወጡ እነርሱን ትመክራለች። ነገር ግን ደግሞ እርሷ ከነርሱ ጋር ውላ እዛ በማትፈልገው አይነት አዋዋ። ውስጥ ለመኖር ወይም ደግሞ ለመዋጥ ራተን አታደርግም። ስለዚህ ትለያለች ማለት ነው። እስካሁን ከኛ ጋር ስለነበራችሁ አመሰገን ቆያላችሁበት። የዓለም ዳር ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።